ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በደቡብ ኢትዮጵያ ክልል ወላይታ ሶዶ ማዕከል ያለፉት ሰባት ዓመታት የለውጥ ትሩፋቶችን የሚዘክር ህዝባዊ የድጋፍ ሰልፍ ተካሂዷል። በህዝባዊ የድጋፍ ሰልፉ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ኢትዮጵያ በማኅበራዊ፣ በኢኮኖሚያዊና በፖለቲካው ዘርፍ የገጠሟት ፈታኝ ምዕራፎችን ለመሻገር ባለፉት የለውጥ ዓመታት የመደመር እሳቤ እውን የተደረገበት ስለመሆኑ አንስተዋል። ከምንም በላይ ከስኬቶች ውስጥ ጎላሎ ማየት ምንችለው ዛሬም እለት ወይም የምናስብበት ዴሞክራሲያዊ በሆነ መንገድ የስልጣን ሽግግር ማካሄድ በአፍሪካ ፈጽሞም አይታሰብም፣ የታሪክ እጥፋት የተመዘገበበት እለት ነው። በፖለቲካ ፓርቲዎች መካከል የነበረን የመገፋፋት የሚፎካከሩን ናቸው እንጂ የሚቃወሙን አይደለም፣ የሚል ብልህ በመያዝ ምርጫ ብቻ ሳይሆን ኢትዮጵያን የሁሉም ናትና በጋራ ስሳ የሚል የፖለቲካ መንገድ ለመከተላችን የተመዘገቡ የታሪክ እጥፋቶች፣ በፖለቲካ መስክ እጅግ በጣም ድንቅ የሚባል ስራ አሁን ኢትዮጵያ ትበተናለች ከተባለችበት ተነስታ ጠንካራና ሀያል በምስራቅ አፍሪካ ካሉ ሀገራትም ትልቅ እምነት የሚጣልባት ሀገር ሆናለች ብለዋል። ከዛሬ 14 ዓመታት በፊት ያለውጭ እርዳታ በኢትዮጵያውያን ትብብር ለመገንባት የመሠረት ድንጋይ የተጣለው ታላቁ የኢትዮጵያ ሕዳሴ ግድብ ዳግማዊ የአድዋ ድል የምናስመዘግብበት ነው ብለዋል። የሕዳሴው ዋንጫ በክልሉ ዞኖች እየተዘዋወረ እንደሚገኝ የጠቁሙት ርዕሰ መስተዳድሩ የክልሉ ሕዝብ ብርቱ ተሳትፎ እንዲያደርግም አሳስበዋል። እላው የክልላችን ህዝቦች ከዋንጫው ጋር ተያይዞ የተፈጠረውን መነቃቃ ተጠቅመን ጎን በመብዛት አሻራችን በማኖር ይህንን ታላቅ ባንዲራ የሆነ ፕሮጀክታችንን ባጭር ጊዜ ውስጥ አልቆ ሌሎች ፕሮጀክቶችን ለማስጀመር የአንድነት ውስጥ ውሄዳችንን የሚያናሳይበትን ላይ አሻራ በማኖር ተሳትፏችሁ የበለጠ እንዲሆን በዚህ አጋጣሚ ለመላው ክልላችን ጥሪዬን አስተላልፋለሁ። ባለፉት ሰባት የለውጥ አመታት ኢትዮጵያ ስንዴ ከመለመን የወጣችበት ስኬታማ ጊዜ እንደነበርም ርዕሰ መስተዳድሩ ጠቁመዋል። ተረጅነት አስተሳሰብ በምርታማነት የቀየርንበት ከራስ አልፈን ለሰው መብቃት እንደምንችል ጸጋዎቻችን የለየንበት ታሪካዊ የኢኮኖሚ ሪፎርሙ ውጤት ያስመዘገብን የታሪክ እጥፋት የተመዘገበት አመት ስለሆነ ይህ ድንቅ ውጤት በደንብ ከሰራን እጅግ በጣም በርካታ ጸጋዎችን ተጠቅመን ከተንቀሳቀስን እውነተኛ የብልጽግና ተምሳሌት ለመሆን መንገዱን እያየን ስለሆንን የታዩትን መድገም ስላለብን ሁላችንም ትብብር እንድታደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። የሀገራችን ጠላት ድህነት ነው ያሉት አቶ ጥላሁን ከበደ ያሉንን ጸጋዎች ተጠቅመን በርትተን ከሰራን ከድህነት ፈጥነን እንወጣለንም ብለዋል። ከተረድነት ወጥተን ምርታማነትን ከፍ አድርገን ታሪክ እንድታስመዘግቡ እዚሁ ለተገኛችሁና በየቤቱ ተገኝታችሁ በቅቅታ ለሜዳ ለንድንከታተሉ አደራዬን ለማስተላለፍና በአጭሩ ታጥቀን ቆርጠን ተነስተን በጽናት ተክተን ከሰራን ድህነትን ለህነትን ታሪክ አድርገን እነኛ የከበሩ የበለጸጉ ሰዎች ተብለን እንድንጠራ እኛ ታሪክ ሰሪ ትውልድ መሆን አለብን። በዚህ አጋጣሚ መልእክት ለማስተላለፍ ፈልጋለን።